ያወራነውን ሰምታ ሆን እንዴ? አዎ እንደሱ። መጠርጠር መቻል ትልቅ ነገር ነው። እና እንዲሁም ደግሞ ዳኒ ከነ ቃሊድ ከቤት ተባረሩ ማለት ነው፣ እንዲወጡ ተደርጓል። ምክንያቱም ሁሉን ነገር ራሱ ቃሊድ ስላወቀ ማለት ነው። እንዴት እንደዚህ ትጫወትብኛለች? እንዴት እንደዚህ ታደርጋለች? በማለት እንግዲህ እጅግ በጣም ሲናደድ ነበረ። አሁን ላይ ግን ዳኒንም ሆነ ቲናን ከቤት እንዲወጡ አድርጓል ማለት ነው ከዚህ በላይ ብልግናና ክፉ ስራ ምን አለ አባዬ? በዚህ መልኩ መቆየት አለባቸው እንዳትለኝ ብቻ። ከዚህ ቤት እኔ ምንም አይነት ትዕግስት የለኝም። እንዴት እንደዚህ ትጫወትብኛለሽ? በማለት እንግዲህ እጅግ በጣም እየተናደደ ይገኛል ማለት ነው። ቴናም እንግዲህ አሁን ላይ እንግዲህ ምን እንደሚወጣት ያው ምን ታደርጋለች የሚለው ነገር ሁላችንም አብረን የምናየው ጉዳይ ነው ማለት ነው። ምክንያቱም ቴና እዚህ ቤት ምንም አይነት ነገር ሳታገኝ መውጣት አትፈልግም ማለት ነው። ስለዚህ ጠበቅ ያለ ውሳኔ ሳትወስን አትቀርም። እሱም ያሰበችው ነገር አሁን ላይ ከቃሌብ የእውነት ማርገዝ ነው የፈለገችው ማለት ነው። በልጇ ምክንያት እዚያ ላይ ገንዘብ አገኛለሁ ብላ ያሰበችው ነገር ይህንን ይመስላል ማለት ነው። እንግዲህ ዳኒ ጋ ለመሆንም እሷ ፍላጎቷ ወይንም ደግሞ ፍቅሯ ከዳኒ ጋ ነበር። ዳኒ ግን ምንም አይነት ፍቅር እንደማይሰጣት እና ነገሮቹ መንገዶቹ በሙሉ ለራሱ እንደሆነ እንዲሁም ደግሞ ብር ብቻ እንደሚፈልግ ደግሞ ደጋግሞ አሳይቷታል ማለት ነው። ስለዚህ እስካሁን ለፍቼማ እንዲሁ ዝም ብዬ ባዶ እጄን አልወጣም። ስለዚህ ቃሊብን ምን ማድረግ አለብኝ? መሸወድ አለብኝ። አሁንም ከእሱ ቤት የሚቆይበት አጋጣሚዎችን መፍጠር አለብኝ በማለት ወስናለች ማለት ነው። ስለዚህ እሱ በደካማ ጎኑ እገባለሁ በማለት ወስናለች። እሱ ምንድነው ቃሊብ እጅግ በጣም ልጅ እንደሚወድና አባቱም ደግሞ እጅግ በጣም የልጁን ልጅ ለማየት እጅግ በጣም እንደሚጓጓ በፊት የታወቀ ጉዳይ ነው። ግን ደግሞ ቲና እጅግ በጣም መጥፎ ስለሆነች ይህንን ተግባር ደግሞ ልታደርገው አልቻለችም ነበር። አሁን ላይ ግን ወስናለች ማለት ነው። በባለፈው እንዳያችሁት እንግዲህ ያው ትሁትንም ቃሌብ ተቆጥቷት ነበር። እሷ እኮ እርጉዝ ነች የኔ ልጅ ላይሆን ይችላል። ስለዚህ የሌላ ልጅም ቢሆንም እርጉዝ እስከሆነች ድረስ ወይንም ደግሞ ሚስቴ ስለሆነች እንደዚህ መቆጣትም ሆነ እንደዚህ መማታት አልነበረብሽም ትሁት ስተሰርተሻል በማለት እንግዲህ ትሁትን ወንጅሏት ነበረ ማለት ነው። ስለዚህ ያን ነገር ስላየች ደግሞ ካረገዝኩኝ በምንም አይነት ምክንያት ከዚያ ቤት ሊያስወጣኝ አይችልም። ሲቀጥል ደግሞ ያንተን ልጅ ነው ያረገዝኩት ብዬ አሳምነዋለሁኝ የሚፈልግ የተወነም ደግሞ አሁን ላይ የእሱን ነው በማለት እንግዲህ በግልጽ ለዳኒ ተናግራልሽ ማለት ነው። ምን አስበሽ ነው ለምንድ ነው እንደዚህ የምታደርጊው? በማለትም ዳኒ ተናግሯት ነበረ። ያው ግን ደግሞ ከእነሱ ቤት ማግኘት ያለብኝን እና ልክ የእሱን ልጅ እንደዚህ ያደረግኩኝ ስል ነው የእነሱን ሀብት ለራሴ ማድረግ የምችለው ካለዚያ ግን በፍጹም ልችል አልችልም ምክንያቱም ደግሜ ደጋግሜ ብዙ ነገሮችን ሰርቻለሁ፣ ሊሳካልኝ አልቻለም። ያሁኑ ውሳኔ ግን ይህንን ይመስላል በማለት በግልጽ ራሱ ለዳኒ ተናግራለች ማለት ነው። ዳኒ አሁንም እንደሚወዳትና እንደሚያፈቅራት ማስመሰሉን ቀጥሏል ማለት ነው። እሱ ግን እጅግ በጣም የሚወዳት የሚያፈቅራት የራሱ ጓደኛ እንዳለችው እንግዲህ ያው ደጋግሞ ከጓደኛው ጋር ሲያወራ ይህንን እንደ ቀልድ የጀመርኩትን ነገር እና ጊዜን ሁሉ ነገሬን ወስዶብኛል። ስለዚህ ምንም ነገር ሳሊዝ አልወጣም። የግድ ጥቅም ማግኘት እፈልጋለሁኝ ና እባካችሁ ትንሽ ታገሱኝ ያለ ጓደኛውን ወይም ደግሞ ፍቅረኛውን እያወራ ይገኛል ማለት ነው። ያው ፍቅረኛው ምንም አይነት ስራ እንደሚሰራ ባታውቅም ግን ደግሞ ጠፋህ እያለች ትደውልለት ነበረ። ያው ስራ ሁኜ ነው፣ ቢዚ ሁኜ ነው በማለት እንግዲህ ሲሸውዳት ነበረ ማለት ነው። ሁኖም ግን ለጓደኛው ግን ምንም እንደገባውኝ፣ ባዶ እጅን መውጣት አልፈልግም። ስለዚህ ገንዘብ እፈልጋለሁ። እስካሁን ለፍቼማ ምንም ባዶዬን መውጣት አልፈልግም እያለ ነበር ማለት ነው። ይህ ሁሉ ጊዜያት የቆየው እንጂ ዳኒ ምንም አይነት ነገር ከቴና ጋር አይፈልግም ወይንም ደግሞ በፍቅር አብረው መቀጠል አይፈልግም ማለት ነውና፣ አንድና አንድ እሷን የተጠጋት ገንዘቧን ብቻ ነው እንጂ እንደማይፈልጋት የታወቀ ነው። ደግሞም ተናግሯል ማለት ነው። አንቺ ምንም አይነት ነገር ስራ እንኳን አትሰሪም። አንድ ቀን እንኳን ትሁት ከቤት ባትኖር ራሱ ይብን ሽማግሌው ራሱ የሚበሉት ነው ግራ ይገባቸው። ስለዚህ እኔና አንቺ እንኳን ይብን ብንጋባና አብረን ብንሆን እንዴት ነው ሰርተሽ የምታኖርኝ? እያለ ጥያቄዎችን በየመሃሉ ሲጠይቃት ነበረ ማለት ነው። እሷም እንግዲህ የግድ እኮ እኛ መስራት የለብንም እንቀጥራለን። ደግሞ ስራም ሆነ ምንም በደንብ እንሰራለን በማለት እንግዲህ ዳኒን እሷም ስታታልለው ነበረ ማለት ነው። ሆኖም ግን አሁን ላይ ቃሌ ግን ማለት ነው በእርግጠኝነት ያንተን ልጅ ነው ያረገዝኩኝ ብላ ነገሮቹን ይረዳታል፣ ወይንስ ደግሞ አይረዳትም፣ ወይንስ እስካሁን ካደረገችው ስራዎቿ አይበልጥም? የአባዬን ነገሮችን ማክበር አለብኝ፣ ስለዚህ የአባቴን ትዕዛዝ ማክበር አለብኝ፣ እንደዚህ አደርጋለሁ ወይንም መበቀላለሁ ብሎ የሚወስን ይመስለኛል እንጂ በእርግጠኝነት እንደዚያ ብትለውም የሚተዋት አይመስለኝም። አሊያም ደግሞ ከእሷ ጋር የሚቀጥል አይሆንም ማለት ነው። ምክንያቱም እንግዲህ ከቃሊብ ጋር እጅግ በጣም መጥፎ ነገሮች ነው የሰራችበት ማለት ነው። አባቷን እንደዚያ በጣም ጎርተዋለች ከመጀመሪያው ጀምሮ ለህመምም የዳረገችው አንደኛ እሷ ስለሆነች ደግሞም አሁን እያለችውን በሙሉ ሰምቷል ማለት ነው። ምክንያቱም ቤቱን በስሜ እያዞርልኝ እንጂ አባትና ልጅን እናሳብዳቸዋለን እስከ ማለት ድረስ ነው የደረሰችው ማለት ነው እና ይህን ነገር ቃሊብ ሲሰማ እጅግ በጣም ነበር ይሰ የተቀጠጠው በቃ፣ እንዴት ይሄን ያክል ጨካኝና አረመኔ ልትሆን ትችላለች? እንዴት እስከ ዛሬ ከእሷ ጋስ እንደዚህ ኖርኩኝ? በማለት እንግዲህ እጅግ በጣም እንግዲህ ትግስቱን በጣም እየተፈታተነችው ትገኛለች ማለት ነው። እና አልቻለም እንደዚህ ስትናገር ይብል ስላልቻለ ቀጥታ ወደ ኩሽና ወደ ትሁት ጋር ነበር ሄዶ እየተቀመጠው ማለት ነው። እና አሁን ላይ እንግዲህ የዳኒና እንዲሁም ደግሞ የቲና ማለት ነው ከዚያ ቤት የመቆያ እህልኋቸው በጣም እያ አለቀ ይመስለኛል ማለት ነው። እንግዲህ ያው እጅግ በጣም ከባድ ነው የሚሆነው። በእርግጠኝነት አሁን ላይ ማለት ነው ቀጣይ ፓርቶ ቃሊድ እራሱ ከአባቱ ጋር የሚጣላ ይመስለኛል ማለት ነው። ምክንያቱም ነገሮቹ ውሸት ናቸው ወይንም ደግሞ ውሸት ሊጨመርባቸው ይችላሉ ብሎ እስካሁን ከሆኑት ነገሮች በሙሉ ሙሉ በሙሉ አላመናቸውም ነበር። ለዚያ ነው ትሁትንም ሲቆጣት የነበረው። ከአባቱ ጋር እጅግ በጣም መከራከር በሌለበት ነገሮችም ሲከራከር የነበረው ቃሊድ ማለት ነው። አሁን ላይ ግን በራሱ በብረቱ ስላየ ምክንያቱም ምክንያቱም የአባት እህት ትመጣለች በማለት እንግዲህ መናገርም መስማትም አትችልም ብሎ ነው እንግዲህ ነገሮቹን ዳኒና ቲና እንዲያምኑ ያደረጋቸው ማለት ነው። ስለዚህ መናገር አሰማም ወይንም ደግሞ መናገር አትችልም እንዲሁም ደግሞ መስማት አትችልም ብሎ እራሱ ተመልሶ ነው እንግዲህ ሴት መስሎ ማለት ነው ያ ማለት የአባቱ እህት መስሎ የመጣው ወደ ቤት የገባው እያንዳንዱ የሁለታቸውን እንቅስቃሴ ፍላጎታቸውን በሙሉ ተረድቷል። ስለዚህ እውነታውን ማለት ነው እነሱን ማንነት በደንብ አድርጎ አይቷል ማለት ነው። ስለዚህ ትሁትና እንዲሁም ደግሞ የቃሊባ አባት ትክክል ናቸው የሚሉት ነገር እና ወሳኝ እርምጃ ነው የሚወስደው። በእርግጠኝነት ከቤት ምንጥቅ አድርጎ ራሱ እስከሚያስወጣቸው ድረስ አሊያም ደግሞ አባቱን ትእዛዝ ሰምቶ ማለት ነው። ነገሮቹን መቀጠል ባለባቸው መስመሮች ወይንም ደግሞ ዳኒና ቲና እንዲጨነቁ ስለሚፈልጉ ያን ነገር ለማስጨነቅ አሁንም በርተው ይሰራሉ ብዬ አስባለው ማለት ነው። እንግዲህ ቲና አርፋ ብትቀመጥ እጅግ በጣም አሪፍ ነበር። ደስ የሚል ቤተሰብ ውስጥ ነበር እንደውም የገባቸው ማለት ነው። ያ ማለት እንግዲህ የቃሊብ አባትም እጅግ በጣም መልካም ነው። ቃሊብም እንደዚው። ትውትም ደግሞ ያው እሷ ጋር የምትመላለሰው እሷ ክፉ ስለሆነች ነው ማለት ነው እንጂ መልካም ብትሆን ትሁትም እንደዚያ አይነት ነገሮችን ከእሷ ጋር መልስ ላይ ኖራት ይችላል ማለት ነው። እና ራሷ በገንዛጇ ነው በነገራችን ላይ ቤቷን ያፈረሰችው፣ አሊያም ደግሞ ትዳሯንም ልታፈርሰው የቻለችው ቲና በራሷ እጅ ነው ማለት ነው። ዳኒ ይወደኛል ብላ ነው ይህን ነገር ያደረገችው። ዳኒ ደግሞ ምንም አይነት ነገር ከእሷ ፍቅር የለም የሚወዳት የሚያፈቅራት ሌላ አለችው ማለት ማለት ነው እና በስተመጨረሻም ጉድ የምትሆነው እራሷ ቲና ነሽ፣ ማለት ነው። ዳኒ እንኳን እሺ ይሄዳል፣ ግን ደግሞ ቲና አወዳደቋ እጅግ በጣም የከፋ ነው የሚሆነው። እና ውዴ ቻና የተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛል። መልካም